ብፁእ አቡነ ይስሐቅ የሁለት ሀገረ ስብከት ሊቀ ጳጳስ በዝጊቲ አቡነ ገብረ መንፈስ ቅዱስ የጻድቁን ዓመታዊ የክብረ በዓል አክብረው ሲመለሱ ደረሰ የመኪና አደጋ በህይወት የተረፉ ምእመናንን በሶዶ ክርስቲያን አጠቃላይ ሆስፒታል ተገኝተው ጎብኝተዋል። ጦርነታቸው ለተጎዱ ወገኖች የገንዘብ ድጋፍ ያደረጉ ሲሆን በሶዶ ከተማ የሚገኙ ማህበረ ምእመናን መመና የተጎዱ ወገኖቻችን እንዲጎበኙ እንዲሁም የገንዘብና ና የአይነት ድጋፍ እንዲያደርጉ ጥሪ አቅርበዋል። ከቤኒሻንጉል ጉሙዝ ክልል በጸደቁ ሁለት አዳዲስ አዋጆች ዙሪያ ቅሬታ ያቀረቡ ፖለቲከኛ ዛሬ ጠዋት ታሰሩ። ከሰሞኑ በቤኒሻንጉል ጉሙዝ ክልል በነበረ የምክር ቤት ስብሰባ ላይ ቀርቦ የጸደቀውን የየርከኑን የምክር ቤት ተወካዮች ብዛት ለመወሰን የወጣ አዋጅ እንዲሁም የክልሉ ህገ መንግስትን እንደገና ለማሻሻል የወጣውን አዋጅ ተቃውሞ ቅሬታ ያስገቡት ፖለቲከኛ ዛሬ ጠዋት ለስር ተዳርገዋል። መሰረት ሚዲያ እንዳረጋገጠው የቦሮ ዴሞክራሲያዊ ፓርቲ ፖለቲካ አደረጃጀት ዘርፍ ኃላፊና የክልሉ የምክር ቤት ተመራጭ የሆኑት ዮናስ ተሰማ በጸጥታ ኃይሎች ተወስዷል። የቦሮ ዴሞክራሲያዊ ፓርቲ በውሳኔዎቹ ላይ ቅሬታ የነበረው ሲሆን ሶስቱ የምክር ቤት አባላት በወቅቱ ተቃውሞ አቅርበው ውሳኔውንም የህገ መንግስት አተርጓጉም ላይ የቀረበ ቅሬታ በሚል ለፌዴሬሽን ምክር ቤት ከተጨማሪ ጥያቄዎች ጋር አቅርበ ነበር። በዚህ ሁኔታ ያቀረቡትን ጥያቄ የተለያዩ አንድምታ እየሰጡ የባስ ብለው ዛሬ አቶ ዮሐንስን አስረቦታል ብሎ የክልሉ የመረጃ ምንጫችን ለመሰረት ሚዲያ ተናግሯል። የቤንሻንጉል ጉሙዝ ክልላዊ መንግስት ምክር ቤት ከካይታ 6 እስከ 11 2017 ዓ ም በአሶሳ ከተማ ባካሄዱ መደበኛ ጉባኤ በስራ ላይ የሚገኘውን የክልሉን የምክር ቤት መቀመጫ ቁጥር ከ99 ወደ 12 ሳምስት አሻሽሏል። የቦሮ ዴሞክራሲያዊ ፓርቲ ግን የህዝብና የቤቶች ቆጠራ ሳይደረግ በሰብሰ ልሳ አምስት የመቀመጫ ብዛት አሁን በስራ ላይ ለሚገኙ የምርጫ ክልሎች የተከፋፈልበት መንገድ የህዝብ ብዛትን ያማከለ አለመሆኑንና ነባር የምርጫ ክልሎች የፈረሱበትና አዳዲስ ምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ በመሆኑ እንዲሁም በቂ ውይይትና ክርክር ያልተደረገበት መሆኑን በመግለጽ ቅሬታውን ገልጾ ነበር። ፓርቲ በመግለጫው የክልሉ መንግስት በሰላማዊና ህገ መንገድ ያቀረብነውን ጥያቄና ቅሬታ በሀይል ለመደል በፓርቲያችንና ፓርቲያችንን ወክለው የክልል ምክር ቤት አባል በሆኑ አመራሮቻችን ላይ የጀመረው ዛቻ ማስፈራሪያና ወከባ የተጀመረውን የመድብለ ፓርቲ የዲሞክራሲያዊ ስርዓት ግንባታ አደጋ ላይ የሚጥል በመሆኑ ከድርጊቱ እንዲቆጠብ እነሳስባለን በማለት የካቲት 28 2017 ዓ ም አሳስበው ነበር። የአዲስ አበባ ከተማ አስተዳደር ካቢኔ በከተማ መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ የጸደቀ ደንብ መደበኛ ባልሆኑ ንግዶች መሰማራት የሚችሉት የከተማ ኗሪዎች ብቻ እንዲሆኑ እንደሚደነግግ መረዳቱን ሪፖርተር ዘግቧል። በኢ መደበኛ ንግድ ለመሰማራት የከተማ ነዋሪነት አስገዳጅ መስፈርት የሆነው በኢ መደበኛ ንግድ የሚሰማሩ አካላት ህገ የሆነው እንዲንቀሳቀሱ ለማስቻል መሆኑን የአስተዳደሩ ኃላፊዎች መናገራቸውን ዘገባው ጠቅሷል። ከገጠር ወደ አዲስ አበባ የሚደረጉ ፍልሰቶች በከተማዋ ላይ ጫና እንዳሳደሩና መደበኛ ለሆነ የጎዳና ላይ ንግድ የጸጥታና የደህንነት ስጋት እንዳይፈጥር የትራፊክ እንቅስቃሴን እንዳያስተጓጉልና ና ህጉን ተከትለው የሚሰሩ ነጋዴዎችን እንዳይጎዳ የህግ ማዕቀፍ ወጥቶለት ተፈጻሚነቱን ለመከታተል ደንቡ መውጣት እንዳስፈለገ ኃላፊዎቹ ገልጸዋል ተብሏል። ተጠሪነቱ ለከንቲፋ ጽፈት ቤት የሆነ ግብራይል ተቋቁሞ ይህ መደበኛ የንግድ እንቅስቃሴዎችን ያስተዳድራል መባሉንም ዘገባው ጠቅሷል። ይህ መደበኛ የጎዳና ንግድ ተብለው የተፈረዩት በአንድ ዓመት ውስጥ 20000 ብር ገቢ የሚያስገኙ የንግድ ዘርፎች እንደሆኑ የዜና ምንጩ አመልክቷል። የኢትዮጵያ አየር መንገድ ለልዩት የሚሰጥ ቦይንግ ሰባት ሰላሳ ሰባት ስምንት መቶ የቢዝነስ አውሮፕላን መረከቡ ዛሬ በድረገጹ በአሰራጨው መረጃ አስታውቋል። አዲሱ የቢዝነስ አውሮፕላን አየር መንገዱ በተለይ በአፍሪካ አህጉር ለንግድና ኢንቨስትመንት ስራዎቻቸው በርካታ በረራዎችን ለሚያደርጉ በከፍተኛ ንግድ ስራዎች ላይ የተሰማሩ ግለሰቦች፣ ድርጅቶችና ደረጃውን የጠበቀ ልዩ ልዩ ልዩ የቻርተር አገልግሎቶችን ለሚፈልጉ ተጓዦች ልዩ አገልግሎት ለመስጠት እንደሚያስችለው ተገልጧል። አዳዲስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ